በስራቸው ጠባይ ምክንያት ለአእምሮ ቁስለት የሚዳረጉ ጋዜጠኞች እንዳሉ ተጠቁሟል። ለአእምሮ የሚከብዱ ዘገባዎችን የሚሰሩ በተለይም ጦርነቶችን የሚዘግቡ፣ የአእምሮ ጤና ተጎጂዎችን፣ የአስገድዶ መድፈር ድርጊቶችን እንዲሁም ከባድ የወንጀል ዘገባዎች የሚሰሩ ጋዜጠኞች ለዚህ ሰለባ ናቸው ተብሏል። በባለሙያዎቹ አጠራር የአእምሮ ቁስለት ወይም ሳይኮሎጂካል ትራውማ ሰዎች አእምሮ የሚያውኩ ከባድ ችግሮችን ካሳለፉ በኋላ ወይም ደግሞ በዚህ ስቃይ ውስጥ ያለፈን ግለሰብ ስሜት ከተጋሩ በኋላ የዚያ ሰው ስሜት ሲጋባባቸው የሚከሰት የአእምሮ ጤና ችግር ነው። ጉዳዩን አሳሳቢ የሚያደርገው ደግሞ ባለሙያዎቹ የሚሆኑ አሰሪዎቻቸው በስራቸው ምክንያት ሊገጥማቸው የሚችል የአእምሮ ቁስለት እንደሚኖር አለመረዳታቸው ነውም ተብሏል። የተባለው ጋዜጠኞች በዚህ መንገድ ከሚመጣ የአእምሮ ቁስለት ራሳቸውን እየጠበቁ ለስራቸው ግብአት የሚሆኑ መረጃዎችን የሚሰጧቸውን ሰዎችም የአእምሮ ጤና ጠብቀው መስራት እንዲችሉ የሚያግዝ ፕሮጀክት በኢትዮጵያ ሴት ጋዜጠኞች ማህበር ይፋ በተደረገበት ወቅት ነው። ማህበሩ ከተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ ባገኘ የመገናኛ የገንዘብ ድጋፍ ለአንድ አመት የሚሰራበት ፕሮጀክት ይፋ አድርጓል። የጋዜጠኛውን አቅም ማጎልበት ላይ ትኩረቱን እንደሚያደርግ የፕሮጀክቱ ትግበራ ተሳታፊ ና የማህበሩ አባል የሆኑት መሰረት ከበደ ነግረውናል። ፕሮጀክቱ የሚያተኩርበት የጋዜጠኞችን በዚህ ጉዳይ ላይ አቅም ማሳደግ ነው። ስለዚህ ይህንን ጉዳይ እንዴት አድርገን እንስራውን የሚለውንም ለመወያየት ነው። ይህን ዝግጅት ያዘጋጀ ነው። ፕሮጀክቱ ለአንድ አመት የሚቆይ ነው። እስከ ፈረንጆቹ ዲሴምበር መጨረሻ ድረስ የሚቆይ ነው። 2025 መጨረሻ ድረስ በርካታ የስልጣ ስራዎች ናቸው የሚከናወኑበት። ከስምንት ክልል አባላቶቻችንን የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር አባላትን የምናሰለጥንበት ነው። ከዚህ ቀደም የሰሜኑን ጦርነት ተከትሎ በትግራይ ክልል በተደረገው መሰል ዳሰሳ በጦርነት ዘገባ ውስጥ ያለፉ ጋዜጠኞች የአእምሮ ቁስለት ተጠቂ ሆነው ተገኝቷል የሚሉት ወይዘሮ መሰረት ጤንነታቸውን ጠብቀው ስለማይሰሩ ያሳለፏቸው ችግሮች ጠባሳ ትተው ያልፋሉ። ፕሮጀክቱም ይህንን ክፍተት ለመሙላት ያለመ ነው ብለውናል። ስናየው ችግሩ አለ። በባለሙያዎች በሴት ጋዜጠኞች ራሱ የአእምሮ ጤንነታቸውን ጠብቆ ያለ መስራት ችግሩ አለ። ይሄ ክፍተት አለ። ይሄ ክፍተት ደግሞ ባለሙያዎቹ ራሳቸው ጤንነታቸው አደጋ ላይ እንዲወድቅ የሚያደርግ ነገር አለ። በዛ ላይ ደግሞ ስራቸውን በሚሰሩበት ጊዜ አሁን ለምሳሌ የአስገድዶ መድፈር የተጋለጠች ሴትን የሚጠይቁበት መንገድ የሙያውን መስፈርት ያካትተ አይደለም። ስለዚህ እነዚህን ሁሉ ጋቦች ለመሙላት ነው ክፍተት ለመሙላት ነው። ይሄንን ስትሞላ ሄዳ በምታናገርበት ጊዜ ለምሳሌ ተፈናቃዮች ያሉበት አካባቢ ሄ አንድ ባለሙያ በምትዘግብበት ጊዜ እራሷም ችግሩ ይመጣባታል። ነገር ግን ይሄ ችግር አለብኝ ብላ ግን አትገነዘብም። ለምን መረጃ የላትም። እና ነገር ግን ችግሩ ግን እየተጫነባት እየተጫነባት ጠባይዋ ሲለዋወጥ፣ ወይ በጣም ሲጫጫናት፣ ወይ ጭንቀት ሲጫናት፣ ወይ ደግሞ በቃ አንዳንዴ በጣም አልቅሽ አልቅሽ ይለናል፣ ከሰው ጋር ተጣሉ ይሉናል። እንደዚህ ቀላል የሚመስሉ ነገር ግን በኋላ ላይ ከፍተኛ የአእምሮ መናወጥና መቃወስ የሚያስከትሉ ችግሮችን እናያለን። ከዚህ ባሻገር የጋዜጠኝነት ሙያ በጊዜ የተገደበ በመሆኑ ስራው የሚፈጥረው ጥድፊያ በራሱ መፈተሽ ካልቻለ የአእምሮ መቃወስ ሊፈጥር የሚችል ነው። ይህንንም በመረዳት የሚዲያ ተቋማት የሚመሩባቸው ኤዲቶሪያል ፖሊሲዎች ይዘት ላይ የሚጨነቁትን ያህል የባለሙያውን ሁለንተናዊ ደህንነት ሊያካትቱም እንደሚገባ ጠቅሰዋል። ኤዲቶሪያል ፖሊሲዎች የይዘት እና ይዘትን የምናቀርብበት መንገድ ላይ ብቻ ሳይሆን የባለሙያውንም ደህንነት ጉዳይ ማካተት አለባቸው ብዬ አምናለሁ። ምክንያቱም ይሄ ባለሙያ ጤነኛ፣ ደህና ሲሆን ነው ለ ለመገናኛ ብዙሃኑ ቀለም መሆን የሚችሉ ስራዎችን ማቅረብ የሚችል። እሱ ደህና ካልሆነ ግን ሌላ ባለሙያ ሊተካ ይችላል። ግን እዚህ ጋ አሰልጥኗል እኮ ኢንቨስት አድርጓል ባለሙያው ላይ ስለዚህ እዛ ላይ ኢንቨስት እያደረገ እያስወጣ ከመሄድ ይልቅ እዚህ ጋር በደንብ የመገናኛ ብዙሃኑን የአሰራር ይትባህል የለመደውን ባህሉን ያወቀውን ባለሙያ በደንብ እያደራጁ በደንብ ልምድ ያለው ልምዱን ደግሞ ለሌሎችም እያካፈለ የሚሄድ ጋዜጠኛ ለመፍጠር ከዛ ከኤዲቶሪያል ፖሊሲያቸው ጀምሮ እየቃኙ አሰራራቸውን በየጊዜው እየፈተሹ ሰው ተኮር ስራ አመራር እንዲኖራቸው እያደረጉ ሚዲያውም አካባቢ ያለውን አጠቃላይ ህብረተሰቡን ጋር ያለውን ሁኔታ ይቀይረዋል። በፕሮጀክቱ ለሚዲያ ባለሙያዎች የተዘጋጁ ስልጠናዎች የሚሰጠው የኢትዮጵያ የአእምሮ ሕክምና ባለሙያዎች ማህበር በበኩሉ የአእምሮ ጤና ጉዳይ የሚዘገብበት መንገድ ችግር ያለበት፣ የአእምሮ እክል ተጠቂዎችን ችግሮች የሚያባብስ መሆኑን የነገሩን የማህበሩ ምክትል ፕሬዚዳንት ዶክተር አዜብ አሳ የምንው ናቸው። ተለይ አሁን በብዛት የምናስተውለው ከቅርብ ጊዜ ወዲህ ሰዎች ራሳቸውን አጥፍተው ሊሆን ይችላል ወይም አጥፍተዋል የሚል አይነት ነገሮች ሲኖሩ በምን መልኩ ነው እነዛ ዜናዎች መዘገብ ያለባቸው? ምክንያቱም የራስን ማጥፋት በአብዛኛው ከአእምሮ ጤና ችግሮች ጋር ይያያዛል ብለን ነው የምናስበው። ስለዚህ ምናልባት ጫፍ ላይ ሆኖ ራሳቸውን ሊያጠፉ እያሰቡ ያሉ ሰዎች ምናምን ቢኖሩ እነሱ ቢሰሙ በምን መልኩ ነው መስማት ያለባቸው? ያንን እገዛ እንዳለ ማወቅ አለባቸው፣ ሕክምና እንዳለ ማወቅ አለባቸው። ስለዚህ እሱን በሚዘግብ መልኩ ነው ወይ የተቃኙት እነዛ ዘገባዎች የሚሉት ያሳስቡናል። ከዛ በተጨማሪ ደግሞ ግጭት ቦታዎች ላይም እንደዚሁ ታሪካቸውን ሰዎች ሲያካፍሉ፣ ከግጭት ጋር የተያያዘ ኤክስፒሪየንሳቸውን ሲያካፍሉ የስነ ልቦና ቁስለቶች በማይቀሰቅሱ ወይም በማያባብሱ መልክ ነው ወይ እነዛ ውይይቶች እየተደረጉ ያሉት የሚሉት ነገሮች ያሳስቡናል። ግን እንዳልኩሽ የሚዲያ ባለሙያዎች የማህበረሰቡ አካል ናቸው። ማህበረሰቡ ውስጥ ያሉት አስተሳሰቦች ናቸው አንዳንድ ጊዜ ሚዲያውም ላይ የሚወጡትና። ስለዚህ ቢያንስ ሚዲያ ባለሙያዎች ያላቸው ግንዛቤ ቢሻሻል የማህበረሰቡ ግንዛቤ እግረ መንገዱን ይሻሻላል ብዬ አስባል። የአእምሮ ህመም ተጠቂዎች ብቻ ሳይሆኑ እኛ የሕክምና ባለሙያዎችን በማህበረሰቡ ዘንድ መገለል ይደርስብናል የሚሉት ባለሙያዋ መሰል ፕሮጀክቶች ግንዛቤ መፍጠር አቅም እንደሚኖራቸውም ጠቁመዋል። በኢትዮጵያ ያሉ የስነ አእምሮ ሐኪሞች 150 ብቻ ናቸው የተባለ ሲሆን በዚህም አንድ ባለሙያ ለሁለት ሚሊዮን ሰዎች እያገለገለ እንደሚገኝም ሲነገር ሰምተናል።